ወይዘሮ ሜላት ቤት በሀዘን ደብልቅልቅ አለ። በሚያሳዝን ሁኔታ እርግብ እስር ቤት ከገባች በኋላ ራሷን አጠፋች። በቃኝ፣ ከዚህ በኋላ ያክስቴ ገረድ መሆን ያክስቴ አሽከር መሆን ሰልችቶኛል፣ ይበቃኛል ብላ ራሷን አጠፋች። ወይዘሮ ባዩሽ ደግሞ ሰተት ብላ መታ ወደ ወይዘሮ ሜላት ቤት አንቺ ነሽ ይህ የወንድሜን ልጅ የገደልሽው ብላ ስትላት፣ ምን እያሰብሽ ነው አልገባኝም። ምንድን ነው ተናገሪ፣ ባዩሽ ብላ ስትጠይቃት፣ እንደዛ ከሆነ እርግብ እራሷን አጥፍታለች ብላ ተናገረች። ምን ማለት ነው? እኔ ከእርግብ ጋር ታዳ ምን አገናኘኝና ነው? አንቺ እርግብ እርግብ እምትይው አልገባኝም ብላ ጠየቀቻት። እንደዛ ከሆነማ እኔን እስር ቤት ካስወጣሽ በኋላ እርግብን አስገብተሻት የለም እንዴ? እናታ ዳኔ እርግብ ለሰራችው ጥፋት ልጅ ናት ከአሁኑ ትቀጣ ብዬ ነው እንጂ ትሙት ብዬ ነው እንዴ? ባዩሽ ተረጋጊ። አንችንም ስላስወጣሁሽ የእውነቴን ነው ምልሽ፣ እንዲቆጨሽ እንዲቆጨኝ አታድርጊ ብላ ብትላትም እንደፈለግሽ አስቢውም፣ ሜላት አሁን ግን ለወንድሜ ምን ብዬ ነው የምመልስለት? እራሷን አጥፍታለች ብዬ ነው ወይ የምመልስለት? ብላ አለች። ያሳዝናል። የእውነት የእርግብ ነገር እጅጉን ልብ ይሰብራል። ተምቹ ተምቹ በእኔ ምክንያት ነው እንደዚህ የሆነችው እርግብ እያለ በጣም እያለቀሰና እንዲሁም እያዘነ ይገኛል። አቶ ኖላዊ እባካችሁን፣ ተረጋጉና የሚሆነውን ነገር እናድርግ እስኪ የእውነትም እኮ ምናልባት ሆስፒታል ሆና ይሆናል ቢባልም፣ አይ በቃ እርግብ እንደሆነች ሙታለች ብለው አረዱ። ማሪቆስ ማሪቆስ የዚህ ሁሉ መንስኤ አክስቷ ናት፣ አክስቷን እገላለሁኝ፣ የምወዳትንና የማፈቅራትን ልጅ እሷ ናት ያሰጣችኝ ብሎ ወይዘሮ ባዩሽን ፍለጋ ላይ አካቷል ተምቹ ታምቹ አሁንም ሮሮውን እንደቀጠለ ይገኛል የወይዘሮ ባዩሽ ጦርነት አሁንም እጅጉን አላለቀም እያንዳንዱ ነገር ዋጋ አስከፍላችኋለሁኝ ያለሽን በሙሉ ነው የምወስድብሽ ብላ ፍጥጥ ብላ ቀረች ምን ማለት ነው ተረጋጊ ባዩሽ አሁን ላለፈው ነገር ልንወያይ ቃል ተግባብተን የለም ወይ ብላ ብትላትም ስለ ምን ቃል ነው የምታወሪው? ከዚህ በኋላ አንቺና እኔ ብሎ ነገር የለም። እንደውም አሁን ላይ ጦርነቱ በይፋ ተጀምሯል ሜላት። ስለዚህ እርግብ ላይ፣ ወንድሜ ላይ፣ ወንድሜ ልጅ ላይ ላደረሽው ነገር ዋጋሽን ነው የምሰጥሽ ብላ ፎክራ ሄደች። አቶ ኖላዊ፣ አቶ ኖላዊ፣ በቃ ሀንዬ፣ እስከዛሬ ድረስ እንግዲህ አየን ሁሉንም ነገር ታዘብን ከዚህ በኋላ ወደ ዴሴ እንሂድ ብለው አሉ ቆይ አባዬ ለምንድን ነው ትምህርቴን ትቼ የምሄደው ወደ ዴሴ ብላ ስትጠይቀው እና ታዲያ እናትሽ ከሆነች እ እስኪ ንገሪኝ የእውነት አስራ ስድስት ዓመት ሙሉ አንቺን ስትጠብቅ ከነበረ እ እና ላንቺ የእውነት ስታስብ ከነበረ ታዲያ ዛሬ እንዴት ነው ጓደኛዋን እ ዋጋ ያላስከፈለቻት እስኪ ለዚህ መልሳለች እንዴ ምን ማለት ነው አባዬ? አይ ይኸውልሽ፣ እውነት ለመናገር እኔ እስር ቤት ስላልገባች ባዩሽ ብትገባም ደግሞ ስለወጣች በጣም ታናድጃለሁኝ። እና ታዲያ አባዬ ይህ እኮ የእናቴ ውሳኔ ነው። ኧረ እባክሽ፣ ታዲያ የእናትሽ ውሳኔ ብትሆን ያን ጊዜ አንቺ እና እኔ እ በእርግብ ምክንያት ስንጣላ፣ እንዲሁም ደግሞ እንደዛ እያሰቃዩሽ በነበረበት ሰዓት ያን ሁሉ እንደማስታወስ አቅቷት ነው ዛሬ ላይ እስር ቤት ያ ማስፈታት ያስፈለገው። እስኪ ንገረኝ፣ እናትሽ ሲጀመር ምንድን ነው ዓላማዋና ቅዷ? እኔ እንደዚህ አይነት አይቼም ሰምቼም አላውቅም። በቃኝ በቃኝ ብያችኋለሁ በቃኝ ብሎ አቶ ኖላዊ እጅጉን ተናደደ። ታምቹ ሳይቀር እውነት ነው በአሁኑ የእውነት ይች ወይዘሮ ሜላት የምትባል ሴትዮ አብዝተዋለች። እናም ላጠፋችው ጥፋት ዋጋዋን እንሰጣታለን። እንደውም ከዚህ በኋላ ወይዘሮ ሜላትን ሳይቀር ተባባሪ ናት ብለን ነው የምንከሰው ብለው ተምቹና አሴር ተመካከሩ። ለዚህ ሁሉ ወንጀል ተጠያቂዋ እርግብ ወይም ደግሞ ባዩሽ ብቻ ሳትሆን ለፖሊሶች ጉቦ በመክፈልም ተባባሪ ናት ብለን ወይዘሮ ሜላትን ከርቸሌ ነው የምናስገባት ብለው ልጆቹ ደመደሙ። ሰላም ሰላም! ውድና የተከበራችሁ የህያ ቤት ቤተሰቦቼ እንዲናችሁልኝ፣ ሁሉ ሰላም፣ ሁሉ መልካም። ምን እግዚአብሔር የተመሰገነ ሰላም ናችሁ? ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ቤተሰቢ የሆኑ ነባድ ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ኖላዊ ድራማ እንደቀጠለ ይገኛል። አቶ መስፍን ወደ ኖላዊ ቤት መቶ አንድ ከባድ ጥያቄ ጠየቀው። እሱም ደግሞ ከባዱ ጥያቄ እኔም ምልክ አቶ ኖላዊ እኔ እቺ ባዩሽ የምትባለዋን ሴትዮ ዋጋዋን መስጠት እፈልጋለሁኝ ብሏለ። ምን ማለት ነው አልገባኝም። ማለቴ ሜላት ወይም ደግሞ የሃንዬ እናት እኔ ራሴ ነኝ የምከፍላት ዋጋዋን ብላ የለም እንዴ? አይ እሷን ተዋት። እሷ አሁን ላይ ምንም እየመሰላት አይደለም። ነገር ግን እኔና ልጆችንን ስንት ቀን ሙሉ ተሰቃይተን እንደነበረ የምናውቀው ስለዚህ እሷ ምንም ነገር መረዳት ስላቃታት የእሷን ነገር ለኛ ተወው ብለው እስር ቤት ያለችበትን ቦታ ጠየቀ። ከዛም እሺ ግን እኮ አሁን ከእስር ቤት ተፈታለች። ምን አው? ከእስር ቤት እኮ ያህን የእናት የት እስር ቤት እንደገባች ንገረን ካለችኝ በኋላ ነግሪያት እኮ ሂድ አስፈትታታለች። አየህ። በቃ ይሄ የኔ ሚስት ይሄ ነው፣ በቃ ይሄ ነው፣ ጀብድነት ይሄ ነው እያለ በጣም ተናደደ። ከዛ ተረጋጋ። ምናልባት እኮ እሷ መልካም ለመልካም ነገር አስበው ይሆናል። ስለምን መልካም ነገር ነው የምታወራው? ይህ የምን መልካምነት ነው? ይህ አረመኔነት ነው እንጂ ሴትዮዋን አንተ የታውቃትና፣ እሷ እኮ ስንት ቀን ሙሉ እንዳታለለችኝ አንተ መች ገባህ? መች ገባህ? እስር ቤት እዛ ሆስፒታል እየመጣች ባለችበት ሰዓት ሁሌ እየቀለደችብን እሷ ናት። ስለዚህ ዋጋዋን ነው የምሰጣት፣ እንደውም እገላታለሁ እያለ አቶ ኖላዊ በሚያሳዝን አቶ መስፍን በሚያሳዝን ሁኔታ ለአቶ ኖላዊ ቃል ገባለት። አቶ ኖላዊም አንተ ካልክሽ እውነት ለመናገር እኔም በሜላት ምክንያት ብዙም ደስተኛ አይደለሁም። ምክንያቱም የልጄ ላይ ያደረገችው ነገር እንድትቀጣልኝ እፈልጋለሁ። ይህንን ግን በፍጹም ልትፈቅድ አልቻለችም፣ ባለቤት ብሎ ሲለው፣ አይ ከዚህ በኋላ በቃ ፍችም ከሆነ እንፋታለን እንጂ እኔ ባዩሽ ላደረገችብኝ ነገር እኛ ላይ ላደረገችው ነገር ዋጋዋን ነው የምሰጣት ብለው ደመደሙ። እኒቾ ሀኒቾ ጓደኛ ለማስተዋወቅ ወደ አባቷ ቤት ይዛ ስትመጣ ማን ነው ይሄ ብለው ሲሏት፣ ጓደኛ ነው አባዬ። ተ እኛ ተወራርድን ነው። ምንድን ነው ውርርዱ? ማለቴ እንግዲህ መልካም አባት ያለው ሰው መልካም አባት ያልሆነው ይቀጣል ተባብለን፣ ምን አዎ። እና ታዲያ ባለፈው ከጆሮ ጋር አንቺ ቻው ብለሽው ይሄርሽው ይህ ልጅ ነበር ማለት ነው አባዬ? ይህ ነበር በልበልበልበል ልጅ እኔ ተሰማኛለህ ከአሲር እና ካንተ አሲርን ነው የማ አስበልጬ የማየው። ስለዚህ አሁን አሲር ከመጣ ስለሚቀየመኝ ከልጅ ፊት ደግሞ ብትረቅ ይሻልሃል ብሎ አለው። ከዛ አባዬ ምን ሆነህ ነው አረ ተረጋጋ ብሎ ሲለው አንቺ ምንም አይመለከትሽም። እሺ ተረጋጊ። ምክንያቱም ልጅን ያስቀየምሽው አንቺ እና እሱ ሆናችሁ ነው ብሎ ተናገራት። አንቺን አባዬም ሆነ ነው ዛሬማ? የእውነቴ ነው ምልህ? አንተ ጤነኛ አይደለህም። ኧረ እኔ ጤነኛ ነኝ። እንዴት ብደፍሪ ነው አንቺ ተምቹ ላይ እና አሲርን እንደዚህ ያልሆነ ነገር የምትናገሪያቸው? ሀንይ እኔ ይህንን ካንቺ አልጠብቅም። እውነት ለመናገር አንቺ የምትመስለኝ አስተዋይና እንዲሁም በጣም ብልህ ልጅ ነበር ግን አንቺ ልጆቹን አስቀይ አስቀይመሻቸዋል ቆይ ለምን ብዬ እንዴት እነዚህን ወሱን ስታገኝ ላሽ ትላቸዋለች ብሎ አቶ ኖላዊ ሲቆጣት እሺ በቃ አባዬ ላጠፋሁት ነገር ከሆነ እጅጉን ይቅርታ አድርጉልኝ ግን እኔ ምንም ነገር አስቤም አቅጅም እንደዛ አላደረግኩም ብሎ ብላ ተናገረች በቃሽ ሄደች እና ሀኒቾ አሲርን አሲር በጣም ይቅርታ እውነት ለመናገር እኔ እኔኮ እንደዚህ ይደብርሃል ብዬ አስቤ አላውቅም ነበረ እንዲህና ለምንድን ነው የማይደብረኝ እኔም እኮ የሰው ልጅ ነኝ ማለቴ እኔም ስሜት ይሰማኛል እንደዛ ቻው ብለሽን ስትጅ የእውነትም ከሱ ከኔ በላይ እሱን የወደርሹ እና እንዲሁም ደግሞ በቃ ተዩ ብቻ ምን ልበል እ ተረጋጋ ምንድን ማለት ነው አልገባኝም ንገረኝ ምንድን ነው? እኔ እንጃ። ብቻ ግን ታዩ፣ ታዩ እሱን ብሏላ። ካንተ፣ ከአባዬ፣ ከተምቹ ማንም አይበልጥብኝም። የገዛ ቤተሰቦች እንኳን ቢሆኑ በፍጹም ከናንተ አይበልጡብኝም። ነገር ግን በቃ እኔ በሰዓቱ እንደዛ ስለመሰለኝ ቻዋልኩ፣ አንተም ደግሞ ደበረ፣ ይሄ ነገር ብቻ ነው የተፈጠረው ብላ ስትለው እንግዳማ በቃ እሺ፣ እንደዛ ከሆነ በጣም ደስ ይለኛል ብሏላ ከዛ ትምህርት ቤት ያለው ቅዱስና ሀኒቾ ደግሞ እባክሽ ሀኒቾ፣ የእውነቴ ነው እባክሽ፣ ፂን የሆነ ነገር ምከሪልኝ ብሎ አላት። እሷም ደግሞ ፂን ለመምከር ስትሄድ እባክሽ፣ የሚወድሽና የሚያፈቅርሽን ካገኘሽ እሱ አይሻልሽም እንዴ? ልጁ እኮ ይወድሻል፣ በአንቺ ፍቅር እኮ ተንከራተተ ብላ ስትላት አንቺ ምን አገባሽ? ምንም አይመለከትሽም ተይኝ እንደውም ይህ ሁሉ ያንቺ ስራ ነው። አንቺ ነሽ እዚህ ውስጥ የከተትሽም ሽም ብላ ሀኒቾ ላይ ጮኸችባት። ሰላምዬ ሰላምዬ ለምንድን ነው እህቴ ላይ እንደዚህ የምትጮኸው አንቺ ማነሽና? ብላ ልክ ልኳን ነገረቻት። ከዛ ሀኒቾ አረ ተረጋጉ፣ በቃ አንዴ የሆነው ሁኗል፣ የተፈጠረው ነገር ተፈጥሯል። ስለዚህ ምንም ያጨናንቅና የሚያስከፋ ነገር የለም በቃ ተው ብላ ዝም ብላ ሀኒቾ ሄደች ቅዱስን ያልከኝን በሙሉ አድርጌልሃለሁ ግንጽ ወደ አንተ እምትመልስ አይመስለኝም ለማንኛውም በማፍቀርህ እንዳትጸጸት ግን በቃ ጠብቃት ብለው ሄደች አቶ ኖላዊ አቶ ኖላዊ እንግዲህ ደሴ ደውሎ ባለበት ሰዓት ብትመጣዋ ይሻላል ካልሆነ ግን ቤቱ ቀን በቀን በቃ ሰው እያጣ ነው ብለው ደወሉለት። እናም ለሀኒቾ ሲያወራት እኔ በቃ ወደ ደሴ መሄድ አለብኝ ቤቱ ብቻውን ነው ብሎ ሲላት አረ፣ በፍጹም አባዬ ከዚህ በኋላ እኔማ ከሆነም አንተ ጋር ሄዳለሁ እንጂ በፍጹም ብቻዬን መሆን አልፈልግም። ይሄ ቤት እኔ በጣም ደብሮኛል። በቃ አባዬ ተወኝ ብለ ሀኒቾ ተቆጥታ ሄደች። ከዛ አሲርን ሀንየን እንዳትተዋት፣ እኔ ወደ ዴ ስለመሄድ እያሰብኩ ነው ብሎ ሲለው፣ ለምንድን? እዛ ቤት እኮ ብቻውን ነው። ደግሞም ቤቴ ነው ያደግኩበት፣ የተወለድኩበት፣ ሀንቾን ያሳደግኩበት፣ እንዴት ቤቴን እተዋለሁ? ምንም ቢሆን እኮ እዚህ ጥገኛ ነኝ፣ ስራ የለኝ፣ ሁልጊዜ የሀንቾን ቤተሰቦች እርዱኝ ማለት አይከብድም እንዴ? ብሎ አላት።